ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚትና ሌሎችንም የመማሪያ አማራጮች እየተጠቀምነ በተለያዩ እየተጠቀምነ እያስተማርን እንገኛለን ማለት ነው። ስለሆነም መማር የምትፈልጉ በየትኛውም ዓለማት ብትሆኑ በሚመቻችሁ ሰዓት ተመዝግባችሁ ትምህርታችሁ መከታተል መማር ትችላላችሁ። ለመመዝገብ ኢሞ፣ ቴሌግራም ወይም ዋትስአፕ ላይ ታች ላይ ባለው ስልክ በመደወል ቀጥታ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይጀላችሁ የመጣው የአማርኛ ፊደል ጨ ምትባለዋን የአማርኛ ፊደል መሰረት እያደረግነ ቃላት ምስረታ እንለማመዳለን ማለት ነው። ቃላት ምስረታ እንለማመዳለን። የአማርኛ ፊደል ጨን እየተጠቀምነ ቃላት እንመማራለን ማለት ነው። በዛሬ ስለዚህ እናንተ ገና አዲስ ከሆናችሁ በደንብ እያደረጋችሁ ተከታተሉ። ያልገባችሁን ነገር ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እዚጋ እንግዲህ እነዚህ በቀይ የምታዩቸው እዚጋ ያሉት እነዚህ በቀይ የተጻፉት የጨና ቤተሰቦቿ ናቸው ከጨ እስከ ጮ ያሉት። ስለዚህ መጀመሪያ እነዚህን ላስቆጥራችሁ እና ከዚያ ቃላቶችን ደግሞ እዚህ ጋር በምትይዋቸው ደግሞ እነዚህ ደግሞ በፊት ለፊታችሁ ሶስት ሶስት የአማርኛ ቃላት መስርቻለሁ። እነዚህን እንመማራለን ዛሬ ማለት ነው። እሽ መጀመሪያ እነዚህን እንበል። አብራችሁ ትላላችሁ እናንተም ብዬ አስባለሁ። በደንብ ጋሽ ተከታተሉኝ። ጨ ጩ ጪ ጫ ጬ ጭ ጮ ጮ ኦኬ፣ እስኪ አንዴ ከመጨረሻው እንጀምር ጮ ጭ ጨ ጫ ጪ ጩ። ኦኬ እንግዲህ እነዚህ ፊደላቶች ከጨ እስከ ጮ አጠቃላይ ሰባቱ የጨና ቤተሰቦቿ ናቸው ማለት ነው። አሁን ደግሞ በእያንዳንዳቸው ቃላት እየመሰረትን እናያለን። ለምሳሌ ቺ ጨነች ነች እዚህ ጋር እንደምታዩት ሶስት ቃላት መስርተናል። የመጀመሪያው ምን ይላል? ዋ ታ ታ ጨዋታ ጨዋታ ይላል። ጨ እንደምታውት የመጀመሪያ ፊደል ነች። ዋ ማለት ደግሞ ከወ ቤተሰብ ውስጥ አራተኛ ላይ የምናገኛት አራተኛ ላይ የምናገኛት ዋ ትባላለች። ዋ ታ ማለት ደግሞ ከተ ቤተሰብ ሰው አራተኛ ታ። በአንድ ላይ ምን ይላል? ጨዋታ ጨዋታ። ኦኬ ከዚህ ጋር ደግሞ ጨ ለ ማ ማ ጨለማ ጨለማ። ለ የመጀመሪያ ፊደል ነች። ማ ደግሞ ከመ ቤተሰብ ውስጥ አራተኛ ላይ የምታገኟት፣ መ ሙ ሚ ማ ማ ማለት ጀነት። በአንድ ላይ ይህን ይላል፣ ጨለማ ይላል። ኦኬ ወደዚህ ስንመጣ ደግሞ፣ ጨረሰ፣ ጨረሰ፣ ጨረሰ ይላል። ረ የመጀመሪያ ፊደል፣ ሰ የመጀመሪያ ፊደል፣ ጨም የመጀመሪያ ፊደል ነች። በአንድ ላይ እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው ማለት ነው ሰ ምን ይላል ጨረሰ ይላል ስለዚህ የጨን ፊደል ተጠቅመን ምን ምን መሰረት ነው ጨዋታ ጨለመ ጨረሰ የሚሉ ቃላቶችን መመስረት ችለናል ማለት ነው አሁን ወደ ሁለተኛው ደግሞ ስንመጣ ጨ ጩ ጩ ጩ ማለት እንግዲህ ጨን ጽፈን ጎኗ ላይ ይቃጠል ስናደርግበት ጩ ሚል ድምፅ ነው ማለት ነው እዚህ ጋር ምን ይላል ጩ ሃ ት ት ጩኸት ጩኸት ት ማለት የተቤተሰብ ስድስተኛ ነች። ሀ ሀ የመጀመሪያ ክልል ነች። ጩ ደግሞ እዚህ ጋር እንዳየነው ሁለተኛው የጨ ቤተሰብ ነች ማለት ነው። ሰው ምን ይላል ጩኸት ጩኸት። ኦኬ ከዚህ ጋር ደግሞ ጩ ጩ ቤ ቤ ጩ ቤ ጩ ቤ ቤ ማለት ከበቤተሰብ ውስጥ አምስተኛ ልንም የምታገኟት እንግዲህ አምስተኛ ፊደላቶች መለያቸው አንዱ ምንድነው? እግራቸው ላይ ቀለበት ይኖራቸዋል። ሁሉም የአምስተኛ ፊደላቶች ታች ላይ እግራቸው ላይ ክብ ክብ ነገር አላቸው። ስለዚህ እዚህ ጋር ቢሄን እንደምታዩት መጀመሪያ በተጽፈ እዚያ ክብ ነው። እስኪ ይኖራት ትባላለች። ጩ ይላል ማለት ነው። ኦኬ። ከዚህ ጋር ደግሞ ጩ በመጨረሻ ስትመጣ እንዴት ትነበባለች? መጨረሻ ስትመጣ፣ ስለዚህ መጨረሻ ስትመጣ አሁን ምን ጀምር? ከመጀመሪያው ነው ሁሌም። አሁን እቺ መጀመሪያውን እንጀምራለን፣ እቺ መጨረሻ እንጠራታለን ማለት ነው። ለምሳሌ እ እ ጩ ጩ እጩ እጩ ይላል። እ ማለት እችን የአቤተሰብ ስድስተኛ ላይ የምናገኛት ነች። ስድስተኛ ላይ ክበክቧ በዜሮ አይነቷ አ ሆኖ ስድስተኛ ላይ የምናገኛትች እ ትባላለች። እጩ እጩ ኦኬ እዚ ጋ ደግሞ ወደ ሶስተኛው ስንመጣ ደግሞ ጨ ጩ ጪ ጪ ደርሰናል። አሁን ሶስተኛው ላይ ሶስተኛው ላይ ጪ ደርሰናል። ለምሳሌ እዚ ጋ ምን ይላል? ወጭ ጭ ወጭ ወጭ ይላል። አሁን ብቻ መጨረሻ ነው የመጣች። መጀመሪያ ላይ ማን መጣች? ወመጣች ማለት ነው። መጀመሪያ ላይ ወመጣች፣ መጨረሻ ላይ ደግሞ ጭ መጣች። ስለዚህ ሲነበብ ወጭ ይላል። ወጭ ኦኬ። ከዚህ ጋር ደግሞ ወደቀጠ ስነች ደግሞ ጠ የመጀመሪያ ፊደል ነች ጭ ደግሞ እዚህ ጋር እንዳየ ነው። ሶስተኛ የጨ ቤተሰብ ጠጭ። ኦኬ ከዚህ ጋር ደግሞ ው ው ጭ ጭ ውጭ ውጭ ይላል። ው ማለት የወ ቤተሰብ ስድስተኛ ነች። ጭ ሶስተኛ የጨ ቤተሰብ። በአንድ ላይ ውጭ ውጭ ይላል ማለት ነው። ኦኬ ኦኬ። ወደ ቀጣይ ስነት ደግሞ እዚጋ ጫ፣ እዚህ ደግሞ ማለት ጫናት። ጫ የጨ ቤተሰብ አራተኛ። ለምሳሌ እዚጋ ምን ይላል? ጫ ጫ ታ ታ ጫጫታ ጫጫታ። እዚህ ጋር አሁን ሁለቱ ጫ እና ጫ እዚህ ጋር ተረመጠዋል። ስለዚህ ሁለቱን ምንጠራቸዋለን ማለት ነው። እዚያ ታ ታ ደግሞ የተቤተሰብ አራተኛ። አሁን እዚህ ጋር ሶስቱም አራተኛ አራተኛ ፊደል ናቸው። በአንድ ላይ ሲነበቡ ምን ይላሉ? ጫጫታ ይላሉ። ኦኬ ጫ ት ት ጫት ጫት ጫ ጫ ማ ማ ጫማ ጫማ። ጫ ማለት እንዳልኳችሁ አራተኛ የጨ ቤተሰብ ብለናል። ማ ማለት አራተኛ የመ ቤተሰብ፣ አራተኛ የመ ቤተሰብ። በአንድ ላይ ጫማ ጫማ። ኦኬ። ጫ ጬ። አሁን ደግሞ ጬ ደረስነ። ጬ ጬ ማለት እንግዲህ መጀመሪያ ጨን ትጽፋላችሁ፣ ከዛም በኋላ ቀለበት ማድረግ ጎኗ ላይ ቀለበት ሳደጉ አምስተኛ ፊደል ትሆናለች ማለት ነው። ለምሳሌ እዚህ ጋ ምን ይላል? ሙ ሙ ጬ ጬ ሙጬ ሙጬ ሙ ማለት የመ ቤተሰብ ሁለተኛ ነች። ጬ ደግሞ አምስተኛ የጨ ቤተሰብ ይለናል። አንድ ላይ ሙጬ ሙጬ ይላል። ኦኬ ወደ ቀጣዩ ስነ ደሞ እዚህ ጋር ደሞ ችማነች ጭ ነች ነሽ ጫ ጬ ጭ። ለምሳሌ እዚህ ጋር ምን ይላል? ጭ ን ቀ ት ት ጭ ማለት ስድስተኛ የጨ ቤተሰብ፣ ን ስድስተኛ የነ ቤተሰብ፣ ቀ የመጀመሪያ ፊደል፣ ት ስድስተኛ የተ ቤተሰብ። በአንድ ላይ ጭንቀት ጭንቀት ይላል። ኦኬ ጭ ቆ ና ና ጭቆና ጭቆና። ጭ ስድስተኛ ብለናል። ቆ ማለት ደግሞ የቀ ቤተሰብ ሆና የመጨረሻ ወይም ደግሞ ሰባተኛ ፊደል ቆ። ና ማለት የነ ቤተሰብ አራተኛ ና ነ ኑ ኒ ና ና በአንድ ላይ ጭቆና ጭቆና። እሺ ከዚህ ጋር ደግሞ ጭ ጭ ካ ካ ኔ ኔ ጭካኔ ጭካኔ ጭ ስድስተኛ የጨ ቤተሰብ ብለናል። ካ ካ ደግሞ የከ ቤተሰብ አራተኛ ነች። ኔ አምስተኛ የነ ቤተሰብ በአንድ ላይ ጭካኔ ጭካኔ። ኦኬ ከዚህ ጋር ደግሞ እቺ ደግሞ ማለት ጮ ጮ ጬ ጭ ጮ ጮ ለምሳሌ ጮ ጮ ሀ ሀ ጮ ሀ ጮ ሀ ሀ ማለት የመጀመሪያ ፊደል ነች ሀ አንድ ላይ ጮ ሀ ይላል ማለት ነው። እዚህ ጋር ደግሞ ጮ ሀ ች ች ጮ ሀች ጮ ሀች እዚህ ጋር ጮ ሀ የሚለው ለወንድ ከሆነ ጮ ሀ ይባላል። ለሴት ደግሞ ጮኸች ች እንጨምራለች ች ለምሳሌ፣ መጣ መጣች፣ ሄደ ሄደች። ብዙ ጊዜ የመጀመሪያዋ እነዚህ ሁለቱ ሆኖ ሶስተኛ ች ስንጨምር ለሴት ይሆናል ማለት ነው። ስለዚህ ይህ ምን ይላል? ጮኸች። ይችቺ ማለት የቸ ቤተሰብ ሆና ስድስተኛ ነች። ስድስተኛው የቸ ቤተሰብ ነች ማለት ነው። ስለዚህ ምን ይላል? ጮኸች ይላል። ኦኬ፣ እዚህ ጋር ደግሞ ጮ ጮ ሁ ሁ ጮሁ ጮሁ ይላል። ሁ ማለት ያ ቤተሰብ ሁለተኛ ነች። ጮሁ ስለዚህ ሚላል በአንድ ላይ ጮሁ ይላል ማለት ነው። ጮሁ ኦኬ። እንግዲህ እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። እኔ ምን ብዙ ባይሆንም ግን በእያንዳንዳቸው ሁለት ሶስት ቃላት ለመመስረት ሞክሬያለሁ። እናንተ ደግሞ በዛ እያደረጋችሁ በተለያዩ መንገድ ቃላቶችን መለማመድ ትችላላችሁ ማለት ነው ምክንያቱም አማረኛ በደም ማንበብ መጻፍ የሚጀመረው ከመጀመሪያ ካ ተጀምሮ ሀን ካወቃችሁ በኋላ ሀሁ እያላችሁ እስከ ፐድ ድረስ ሰላሳ አራቱ ሙሉ የአማርኛ ፊደላቶችን ካጠናችሁ በኋላ በእያንዳንዳቸው ደግሞ ቃላት ምስረታ መለማመድ ግድ ይላል። ቃላት ምስረታ ከተለማመዳችሁ በኋላ ማንበብ፣ ቃላቶችን ማንበብ፣ ቃላቶችን መጻፍ ከቻላችሁ በኋላ ደግሞ በዚያ ያሉ ሙሉ ሀሳቦችን ደግሞ ማንበብ መጻፍ ትችላላችሁ ማለት ከዚያም በኋላ እያላችሁ እያላችሁ አማርኛን በቀላሉ እንደ ማንኛውም በደንብ እንደሚያነብ እንደሚጽፍ ሰው መሆን ትችላላችሁ ማለት ነው። ነገር ግን ለማድረግ ደግሞ እናንተ በደንብ ማንበብ ትኩረት ሰጣችሁ እየጻፋችሁ መከታተል ተገቢ ነውና ይህን ቪዲዮ በደንብ ደጋግማችሁ እዩት እላችኋለሁ። ቀጣይ ደግሞ ሌላ ቪዲዮ፣ ሌላ ትምህርቶችን ይዤ እስከምመለስ መልካም ጊዜ። ባይ ባይ።